አታንጣው ስለው እያመጣ ቆለለው። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን እርሜ ተመልካቾች በያላችሁበት የአለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ የብዙዎቹ ጥያቄ እንዲሁም ሩታዬ ትናንትና ባለቀሰችበት ልጅ እያለች እንስፍስፍ እንዴት አብርሃም ይወዳል እያለ ከመግደል እንዳስገባውላችሁ። አይዞኝ ሩታ አይዞኝ፣ አልፍ አለማ ያልፍ ነገር የለም። እና ብዙዎቹን እንግዲህ ማነጋገሪያ በጠዋቱ የሆነው ምንድን ነው? አብርሃምና ሄርሜላ ናቸው እነዚህ። አረሄ አብርሃም አይደለም፣ አረኔ አብርሃም አይደለም አብርሃም አይደለም። እንደዚህ ሳማት ማለት ነው፣ ሌላ ሰው ነው። ምን ሆናችሁ ነው እናንተ? እዚህ ፎቶ ይዩ ሚሽን አድርጋችሁ የላካችሁ ልጅ ማለት ነው። ይሄ የአብርሃም ፎቶ አይደለም፣ ይሄ አብርሃም አይደለም። እስኪው ጆሮውን ምናምኑን፣ ሌላ ሰው ነው። ሄርሜላ ከሌላ ሰው ጋር ነው እንጂ። እንደ በጣም አሽደንጋጭ እኮ ነው በጠዋቱ የላካችሁልኝ። ምን ሆናችሁ ነው ግን? አረ እንቅልፋችን እንተኛ፣ አረ ስራችን እንስራበት። ቁርሳችን እንኳን ሳንበላ እኮ ነው ፎቶ የደረሰኝ ማለት ነው። እና ሩታ ይሄን ፎቶ ብታየው ምንድን ነው የሚሰማት አብርሃም ነው የሚመስለው። አቀነባብራችሁ ቅንብር ነው። ሲጀመር ቅንብር ነው እንጂ አብርሃም ታደሰ እንኳን ከንፈሯን ሊስማት አይደለም ሄርሜላን ግንባሯን የማይስም ልጅ ነው። እኔ በአብርሃም እውነቴን ነው የሚላችሁ እንዴ አብርሃም ትዳሩን አክባሪ ነው። የፈለገው ነገር ለስራ ይስራ እንጂ እኔ እንደዚህ አብርሃም ታደሰ ያደርጋል ብዬ አላምንም። ሄርሜላ ሄርሜላ ደግሞ ይላ ደሞ አንተ ሴትዮ ባለ ትዳር ናት እየተባለ ነው። ባለ ልጅ ናት እየተባለ ነው። እንዴት እንደዚህ ታደርጋለች? እኔ ሌላ ሌላ ሌላ ጉድ እየመጣ ነው። ቤተሰብዬ፣ ጠዋት ማታ የምንሰማው የምናየው ባለ ትዳር ላይ ጉድ ነው። እንደ ሄርሜላ ምንም ቢሆን ይሄንን ያህል ራሷን አላረከሰች። ምንም ያህል ቢሆን አብርሃም ይሄንን ያህል ራሱን ያረክሳል ብዬ እኔ አላምንም። አብርሃምም አያደርገውም ነውን የምለው የምከራከረው ማለት ነው ወገቤን ግትሬ። ስለዚህ አንዳንዴ የሚደረግና የማይደረግ ነገር እህቶቻችን፣ በሰው ትዳር ላይ እንደዚህ ባትቀልዱ መልካም ይመስለኛል። ትናንትና፣ አዎ አብርሃም ብዙ ሰው ጥፋት አለበት ጥፋት አለበት እያለ ነው ጥፋት ሊኖርበት ይችላል። የሰው ልጅ ጥፋት አለበት አለበት ብለን እናገራለን። ግን እሱ ያለው ለምን ብቸኝነት ይሰማሻል፣ እኛ ከጎንሽ ነን ያለው። ታዲያ የአንድ ሰፈር ልጆች ናቸው። ሰው ሲከፋው መቼም እኔ ከጎንህ ነኝ ማለቱ ምን የሚያስከፋ ነገር አለ? ምን የሚያስከፋ ነገር አለ? በቃ ብዙዎቻችሁ ስትሉ የነበሩት እንዴት እንዴት፣ አብርሃም ከጎንሽ ነኝ ይላታል? እንዴት ካልተሳሳመ አብሯት ካልሆነ ማለት ይሄ በቃ ሪያክሽን ካላሳዩ አብሯት ቢሆን ምንድን ነው ችግሩ? የእኔ ጥያቄ ነው። እና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እንደዚህ እኔ አላቅም። ነገሮቹ እየተጋነኑ ነው የመጣው። እኛ የቀልድ ነው አንድ ቤት ናቸው እንላለን፣ እነሱ ደግሞ የሚፖስቱት ሌላ። ሩታ ከቤተሰቦቿ ጋር የምትፖስተው ፕራንክ፣ አብርሃም የሚፖስተው በጣም ለሚዲያ ግራ የሚያጋባ ለኮሜንታተርም መፍረድ ያስቸገረ ሰዓት ላይ ነው የደረስ፣ ነው ማለት ነው እንዴ። ቤተሰብዬ፣ እንደ የጎረቤት የጎረቤት ሴት ሄርሜላ፣ እኔ ምኮ ተይ፣ ተረጋጊ አብርሃም ባለትዳር ነው። ተይ ብዬሽ ነበረ። ያዙ ይልቀቁኝ፣ ጌጠሽን ፈንደድ ፈንደድ ፈንደድ ፈንደድ ስታደርጊ አሁን መጨረሻሽ ለእሱ ሆነ። ሄርሜላ በይ እንግዲህ እዛው እዛው ባለሽበት አልቅሽ አልቅሽ። ጊዜው እንኳን አልቅሰውለት አይደለም ሳያለእሱለትን በጣም ከባድ ነው፣ እኔ እውነቴን የምነግራችሁ። ስለዚህ ሄርሜላ እኔ እንደ ሴትነትሽ ሴትነትሽን ባታረግሽ መልካም ነው፣ ነው የምለው። ሴት ልጅ ስትከበር ሴት ልጅ ራሷን ስታስከብር ነው ማንም ሰው የሚወዳት። ራስሽ ተጣልሽ፣ ማንም የእናትሽ ልጅ ራሷ አትወድሽ። ይሄንን እመኚ። አንቺ ለብር ብለሽ ሊሆን ይችላል፣ ግን ቢሆንም ግን ማንነት ክብር የሴትነት ክብርሽን ነገ ጠዋት ይሄ ቪዲዮ እኔም ፖስተዋለሁ፣ ሌላውም ሰው ይሄ ፖስተዋል ስታዩ ሊቆጭሻል ነው እኔ የምለው። እና ሩታ ይሄንን ፎቶ አሁን ስታይ ምን ሊሰማት ነው? ዛሬ ምን ልትመልስልን ነው? በጣም ነው የሚያሳዝነው። አራስ ቤት ሆና እንደው ዘጠኝ ወር ሙሉ ቁጭ ሳትል ቪዲዮ ሰራች። አሁን ደግሞ ይሄው አራስ ቤት ሆና አረ ወገብሽን ሩታ እውነት ወገብሽን በጸጉርሽ ንፋስ እንዳይገባሽ ሆነ በጣም ብዙ የወለዱ ሰዎች ሲሉ ንፋስ ከገባ አሁን ሳይሆን የሚሰማው በኋላ ነው ይላሉ። ስለዚህ አንድ ሁለት ሶስት ላይ ስትወልድ ነው ይላሉ። ስለዚህ ጥንቃቄ ብታደርግ እንደኔ መልካም ነው። ለእኔ ለአንድ ወር ለአንድ ሳምንት ሩታ ብጠፋ ምንም ችግር የለውም። ከጤና የሚብስ ነገር የለም። ነገ ብር ተሰርቶ ይገኛል። ጤና ግን አይገኝም። በገንዘብ አይገዛም ጤና እኔ የምለው ይሄንን ይሄንን ነው እንግዲህ፣ አስደንጋጭ ነገር ነው በጠዋቱ የደረሰኝ ፎቶ ይሄንን ይመስላችኋለሁ። እንዲሁም ብራዬ፣ በጣም የምንወድህ፣ በጣም የምናከብርህ፣ በጣም ለአንተ ትልቅ ሪስፔክት አለኝ እኔ ምን አለ የአረብ ሀገር ሴት ለኔ አንደኛ ናት። ግን ስንት ሰዓት ነው የምትነሳው ምግብ የምትሰራው ብሏል። እኔ እቺን ለሰራኋት በጣም ከበደኝ፣ ያንን ሁሉ የምግብ አይነት ብሏል። አይ ብሩኬ፣ አይ ምን አለ ሁሉም ወንድ እንዳንተ ቢሆን ብዬ ተመኘው? ለአረብ ሀገር ሴት ሀሳቢ እህ የኛ ሀሳቢ አየውክችን ገብት አይደለ? የአረብ ሀገር ሴትማ ሀያ አራት ሰዓት ቆማ ነው የምትሰራው፣ ወገቧ እየተንቀጠቀጠ ሲያማ ታመመኝ አትል፣ ሲደክማ ደከመኝ አትል። እንደውም የተቸገሩ ወገኖቿ ካሉ ከዛ ከተሰራችሁ ብር ላይ ልታከፋፍል ትሯሯጣለች። ቡራዬ፣ እውነትህን ነው የአረብ ሀገር ሴት ያልተዘመረላት ናት። ብዙ ሰው የአረብ ሀገር ሴት ይላል። የአረብ ሀገርን ሴት ላይ ቦታ ላይ ሆኖ ያየው ሰው ብቻ ነው ማውራት የሚችለው። አረብ ሀገር ላይ ያልሰራ ሰው ምንም ነው። ምክንያቱም አፉ እንዳመጣለት ወይም እንዳመጣላት ነው የምታወረው። ለምን መሰለ ያንን ቦታ ሄደው ስላላዩት ብቻና ብቻ። የአረብ ሀገር ሴቶች ጀግና ናቸው፣ የፈለጉትን ነገር ቢሉ ማለት ነው ጎንበስ ቀና ብለው ለትንሽ ለትልቁ ታዘው እስከ ሶስተኛው እስከ አራተኛው ፎቅ ሰርተው ነው የአረብ ሀገር ሴቶች። ሰባስምንት አይነት ምግብ ሰርተው፣ ልብስ ተኩሰው፣ ልብስ አጥበው፣ ቤት አጽድተው፣ ቆርሶ ምሳው ምን አይቀርም። የአረብ ሀገር ሴት በጣም ገልጻታል። የአረብ ሀገር ሴት ሴና ቡራይ ግን ለአረብ ሀገር ሴት ለምሰጠው ክብር ክበርልን፣ አንተ በጣም ምርጥ ሰው ነህ። ይመሻ አባቴ፣ ምክንያቱም በእናት ያደገ ሰው የሴትን ልጅ ጉዳት ስለሚያውቀው መልእክቱ ይሄ ነው። የብሩ